በአማራ ክልል ኦሮሞ ብሔረሰብ አስተዳደር አርጡማ ፉርሲ ወረዳ በተደረገው የሰላም ጥሪና የሕግ ማስከበር ዘመቻ አካባቢው ሙሉ በሙሉ ወደ ሰላማዊ እንቅስቃሴ መግባቱን የወረዳው አስተዳደር አስታወቀም። በአካባቢው ለተገኘው ድል የኅብረተሰቡ ሚና ከፍተኛ እንደነበርም ተገልጿል። አበሻንን ላይ ዝርዝር አለው። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ከፍተኛ የጸጥታ ችግር ከሚስተዋሉባቸው ከተሞች አንዷ የአርጡማ ፉርስ ወረዳ ናት። በወረዳዋ ሰፊ የሸኔ እንቅስቃሴ ነበር ያሉት የወረዳው አስተዳዳሪ አቶ ኢብራሒም አሊ አሸባሪው ቡድን በዋናነት ይጠቀም የነበረው ብሔርን መሰረት ያደረገ ክፍፍል መፍጠር ነው ብለዋል። ሁኔታው ለመግለጽ በጣም ለመግለጽ በጣም ከባድ ነው የነበረው ሁኔታ መጀመሪያ አካባቢ አጀንዳዎችን ከሰጠው በኋላ ከሸወዳቸው በኋላ ዓላማው ማከራ ኪሱ ማቀራመት ነው፣ ሀብትን ማፍራት ነው። ያንን የሚያደርገው ደግሞ አንድና አንድ ማህበረሰባችን ተነጥሎ ከጎረቤቶቻችን ጋር ከሰሜን ሸዋ ጋር በብሄር በመጠቀም ኦሮሞን አማራ ብሎ ለማጋጨት ብዙ ትግል ነበር፣ ተጋድነው ነበር ያኔ ማህበረሰባችን እውነት መስሎ ወደ ጦርነት ሲወጣ ሀብት ንብረቱን ነበር ሲሰርፍ ነበር። ወደ አጓራባች ካሰማራ በኋላ አንድም ሸኔ ይቆሰለ የለም አንድም ሸኔ እንኳን የሞተ አንድም ይቆሰለ የለም። በተደረገው ከፍተኛ ጥረት የወረዳዋን ጸጥታ ሙሉ በሙሉ በሚባል ደረጃ መመለስ ተችሏል ያሉት አስተዳዳሪው፣ በዚህ ዘመቻም የአሸባሪው ሸኔ አከርካሪ መመታቱን ገልጸዋል። ካላት 23 ቀበሌ ወደ 15 ቀበሌ በጠላት እጅ በጽ ሻኔ እጅ የገበበት ሁኔታ ነበረ። ያንን በደረግነው ከአመራር ጀምሮ ስታች ድረስ ያለውን የጸጥታ ማቅሩን ሪፎርም አድርገን ባደረግነው ስምሪት ሌት ተቀን በተደረገው ስምሪት እነዛ ቀበሌዎችን መቀልበስ የተቻለበት ሁኔታ ነው ያለው። በቀላሉ አይደለም። የሚያስፈልገው ተጋድሎ ተደርጎበት ዋጋ ተከፍሎበት የሀገር ማከላከያ በበቂ ሁኔታ ኦፕሬሽን አድርጎ በሁለቱ ዙር ከሁለት መቶ ያላነሰ የሸኔ አባላት እጅ ሰጥቶ ተሐድሶ የወሰደ ወስዶ የጨረሰ ማለ አሁንም እየወሰዱ ያሉ ሁኔታ ነው ያለው። ለዘመቻው መሳካት የህብረተሰቡ ተሳትፎ ወሳኝ መሆኑን ያነሱት አስተዳዳሪው ካለ ህብረተሰቡ ተሳትፎ የተገኘው ድል የማይታሰብ መሆኑን አንስተዋል። ማህበረሰባችን ይዘን የነበሩበትን ቦታ ደርሰን ኦፕሬሽናል ባደረግነው አቅድንበት አቅድንበት ኦፕሬሽን ወተን ባደረግነው ኦፕሬሽን ስኬታማ ነበር። ማስተር ማይንዶች እስከሚመቱ ድረስ ይህን ከተማ ለመውረር ዙሪያን ከቦ በሚተኮሱበት ሰዓት አጋልጦ የሰጠው ማህበረሰቡ ነው። ማስተር ማይንዱ እዚህ ቦታ እዚህ ቦታ ነው ያለው በሚል ቀጥታ ወደ ወጠመድ እንዲገባ የተደረገው እና እርምጃ ለመውሰድም ምቹ ሁኔታ የፈጠረልን ማህበረሰቡንም ማህበረሰቡን ከልብ ማመስገን ይወዳ ነው አስተዳዳሪው። ኅብረተሰቡ አሁንም ተሳትፎውን አጠናክሮ እንዲቀጥል ጥሪያቸውን አቅርበዋል።